ምንድን ነው ችግር? ችግሬን አንዴ ዞሪ ልናገር። ማንቋቋት የሚባል ነገር መ እየሰ ሚሽናችን አደጋ ላይ ይመስለኛል። ሰውዬው የሆነ ጋግርታም ነገር ነው። ጭራሽ ብታይ ልጩ ልጩ ይለኛል። እኔ ሳይታማ ቢሆን እኮ በምን እድሌ ምንም አይገርምም። አንቺ ሴትዮ፣ ውብድ ነሽ እንዲያምብሻል፣ ውጪልኝ። ዛሬ ሆኖ ሳትዋረጅ ውጪልኝ። እሺ በሰላም እንደወጣልህ ከፈለግ የምጠይቅን ጥያቄ ብቻ መልስልኝ። ቆይ እኔ ከፍርቱና በምን አንሳለሁ? ይኸውልሽ፣ እውነቱን ንገረኝ ካልሽኝ፣ አንቺ ከፍርቱና የምትለዩ በምላስሽ ብቻ። እሷ እኮ ሴት ናት። አልገባኝም። አንቺ ወንድነሽ እያልከኝ ነው? አዎ፣ ሴት ብትሆኝማ ከብር ይልቅ ለክብርሽ ትጨነቂ ነበር ማለት ይኸውልሽ። ታዲዮስ እኔን እንድትሰልኝ የከፈለሽን ብር አለ አደለ? እኔ የጥፉ ልክፈልሽ። ና አሁን፣ ኑ ልቅ ብለሽ ውጭ ልኝ። አረ እባክህ እኔም በብር እየደለልከኝ ባልሆነ፣ ስማኝ፣ እንዲሁም ልንገርህ፣ ከዚህ ቤት አልወጣም። አንቺ ሴትዮ ምን እያደረግሽ ነው? ምን እያደረግን ነው የሚባለው? ይኸውልሽ፣ አሁን ኑ፣ ውጭ ልኝ፣ አለበለዚያ ልጮ ነው። ይኸውልሽ፣ እስኪ ወንድ፣ የእውነቴን ነው ልጮ ነው። ገገማ ነው። እግዚአብሔር፣ እንዴ አንተ ወንድ አደለህ እንዴ? ውጭ ልኝ። ውጪ ይህ መንፈስ ነው። እውነቴን ነው። አምቡላንስ እራሱ እንደሱ ድምጽ የሚያንቧርቅ አይመስለኝም። ቅውጥ እኮ ነው ያደረገው። እኔ እሱ ምን አልኩኝ። ሰውየው ሴታሴት ነገር እኮ ነው። ይገርምሃል ታድዬ ሳያውኮ ወንዳወንድ ነገር መስሎኝ ነበር። ው አይኔ፣ ወንድነትማ ያለው እዚህ ነው። ያየን የለም እንጂ ያየነው ብዙ ነው አለች። ብዙ ነሽ እ አንቺ። እኔ የምለው ጋሽዬ፣ እኔ ቆይ ቆንጆ ሴት ለመባል ምን ያንሰኛል? ለምስክል አንተም ቆንጆ አይደለሽም እያልከኝ ነው? ሲጀመር እዛች ፍርቱና የምትባል ሴት ላይ ዓይናችሁ ተሰክቷል። እኔና ቤሪማ አይደለም ሜካፕ ብንቀባ ሜካፕ ውስጥ ራሱ ብንነከር ጭራሽ ቼክ አታረጉንም። ለማንኛውም በሚያሳዝን ሁኔታ ፈተናውን ወርቀሻል። ግን እኮ ድጋሚ ብኮርጅ እኮ አልፍ ይሆናል አይደል? ምንድን ነው የምኮርጅው? ከሆነ ድራማ ነዋ ጋሽ። ከአማርኛ ፊልም እርግጠኛ ነኝ የሆነ የሚሰራ ሚሽን ቁጥር ሁለት ፈጥሬ ነው የማስደስትህ። ተባረሻል ከማለቴ በፊት ወደ ቅድጅ ትገቢ እንደሆነ ግቢ። በአጭሩ ቅዱ ፍርቱና ክፍል እኔና ምስክር ተቃቅፈን እንድንተኛ ያደርገናል። ይህ ነገር ደስ የሚል ይመስላል። እስኪ ቀጥ እየሰሞች ነው። ምስክር እንደምንም እዚህ ቤት ይጋበዛል። መቀለውጥ አደለ ስራው። አይዞች ባይጋበዝም መምጣቱ አይቀርም። ውይ ምን አለ አይኔ ወደ ኋላ በዞረ ለዛሬ። ማለቴ ያው ከመጣኮ መብላቱም መጠጣቱም አይቀርም አደለ። ወደ ቅድሽ ግቢ የሚጠጣው ነገር ውስጥ የሆነች የእንቅልፍ ኪኒን ነገር ጣል አድርጎ ከዛ፣ ታድዬ የአሁን አብሬው ሄጄ ተኛለሁ። ከዚያም እንደምንም ወደ ፍርቱና መኝታ ቤት መውሰድ እኮ የሆነ ላድርገው። እንዴ ረጋ በይ። እስኪ የሆነ ትምተኛ ያስመሰልሽ እንኳንቺ። ሃይ አረጋሽ ቀልድ መቼም አልጋ ላይ ነው። ልክሽን አትለፊ። ከዛስ ፍርቱናን ማለ ጠራት ነው ደግሞ ወደ ሀገራችን ድራማ እንዳይመስል ሁሉንም ነገር ለእኔ ቶ። ታድዬ አይጠቡሽዬ፣ እሳት እኮ ነኝ። እስኪ መጀመሪያ ስራሽን ጨርሽ። ምንድነው? ሳይገሉ ወደ ሳይገሉ በሜዳ ላይ ዝም ብሎ መቦረቅ። ሴትዮ አይንሽን ንቀይና ቀጥ ብለሽ ጅል ምየሻለሁ መጣሽ ካምቱ ዱባይ። ቆይ አንቺ ልጅ፣ ግን እዚህ ቤት ውስጥ ያለሽ ጉዳይ ምንድን ነው? እዚህ ቤት ያለን ጉዳይ ምንድን ነው በሚለው ብታስተካክዪ ይሻላል። እማነበረ ስምሽ ብቱ ልጅ ትሰምኛለሽ? አሁኑኑ ከዚህ ቤት ውጪ በማን ቤት ነው? ማንም ያስወጣው። ቆይ አንቺ ደጋግሜ እየነገርኩሽ ለምንድን ይህን ነገር የምትረሺው? አሁን እኮ ቤቱ የዘርፌ ሆኗል። አንቺ እዚህ ቤት ውስጥ ምንም መብት የለሽም እያሉኝ ነው። አሁን ይሄ ቤት በእኔ ቁጥጥር ስር ሆኗል። ማን ይግባ ማን ይውጣ ማን ይብላ ማን ይተኛ የምወስነው የቤቱ ባለቤት እኔ ዘርፌ ነኝ። ግን እኮ ልጅ ነው፣ እኔ ደግሞ ሚስቱ ነኝ። እንኳን አንቺ ታዲዮ ስም ራሱ መብት የለውም። ሚስት ሚስት ለመባል ማኮ ሰንደል ሚስት ይባላል እኮ ምን? አንቺ አፍሽን ዝግሽ። ስነ ስርዓት ስነ ስርዓት አድርጊ እያልኩሽ ነው። ነው ወይስ ንቀት ነው? ችግር የለውም። ማዘር፣ እኔ ከሁሉም ነገር ይገባኛል። እኔ ተማሪሬ ከዚህ ቤት እንደወጣ ነው አይደል? እኔ ደግሞ እንቅንቅ አልልም፣ በጭራሽ ከዚህ ቤት አልወጣም እኔ። እኔ የምለው ማዘርዬ፣ ይችን እኮ ሚጥሚጣ ብቻ ሳይሆን ዳጣና ቁጭቁጫ አቀላቅሎ ነበር ማጠን። እኔን ማዘር አስደነገጠች አይደል? አስከፋችሁኝ? እኔን አዋይዬ፣ የኔ ቡር፣ ምንም አይደል፣ ጠቡሽዬ፣ ውይ ትይዬ፣ ጠቡ እያሉኝ፣ የዛሬን አድርገውና፣ ጠቡዬ ብላ የምጠራኝ እናቴ ብቻ ነበረች። አይ ዛሬ እንደዚህ ሰው ያጣው ከርታታ ሆንኩኝ እንጂ ድሮኮ ኧረ እንደው ይህቺ ቀን እንደዚህ ጣለችኝ እንጂ የቤቱ እንቁ ልጅ ተወዳጅ ልነበርኩ። አይ እናቴ ትዝ አለችኝ። አንዱ አደራሽ አልቅሰሽ እንዳታስለቅሽኝ፣ እንዳው እባክሽ እትዬ። ነፍሳቸውን ይማርና ለእናቴም ለአባቴም አንድ ልጅ ነበርኩኝ። አሁን ይህንን ሁሉ ማኒፌስቶ የምታነበን ቢው ፓርቲ ቀይሬ ያለው ለማለት ነው አይደል? ለማንኛውም አይዞሽ እኛ እንዳንቺ አይደለንም ተቀብለንሻል እኔን ጠቡሽን ለማግኘት ያልተሳሉት ስረት ራሱ አልነበረም መቼም ወደ እኛ ፓርቲ እስክትመጪ ሳክስሽም መከራ ነው አይትዬ እየቀለድኩ መስሎሽ ነው አይደል እኔ እኮ ከልቤ ነው ውይ በተለይ አባቴ የነበረው ደስታ ይገርምሻል ይትዬ እንዲሁም ከደስታው ብዛት ሁለቱን የእርሻ በሬዎቹን ነበር በደስታ ብዛት ርድ ርድ ያደረጋቸው የቡሬንም እናት አረዷት እንዳትይ። ምንሱ እሱ ብቻ ትይ። በእኔ ደስታ የተነሳ የእናቴንም ስም ቀይሮላታል። መጀመሪያ ላይ ጥሩ ወርቅ ነበር ስሟ። እሺ፣ ከዛስ ማን አሏችሁ? እባክሽን፣ ጣልሽ ወርቅ ነበር ያላት። ከዛ በኋላ የመንደሩ ሰው በጠቅላላ ጣልሽ ወርቅ ጣልሽ ወርቅ እያለ ነበር የሚጠራት። ምን ነው ታዲያ፣ አባትሽ ከአንቺ ጋራ ምን ጠብ ይኖራቸው ነው ጠባለች ያሉሽ? ምን ዋጋ አለው እኔ የምነሱን ሳጣ ይኸው ካልጠፋ ሰው ብሪቱ ላይ አይወደኩ ደግሞ ማናት ብሪቱ አረይ ተዉማማ አያስቁኝ እንደ እውነት አሁን አማቾ ነው የምራቶትን ስም አላውቅም እያሉኝ ነው። ስነ ስርዓት እኔ አንድ ምራት ብቻ ነው ያለኝ እሷም ፍርቱና ናት ወይትዬ ለካ ይችኛዋ ያችኛዋ አማት ሳትሆን ጅማት ናት አይ እንግዲህ፣ ምነው እቴ? እኛን ከድተሽ እዛ ሄድሽ ጊዜም እንደዚህ ነበር አይደለም እታሚን? በይ አሁን ልብስሽን ቀይሪና ወደ ስራሽ፣ ማለቴ ወደ ወሬሽ ዘንድ ደብድብ አገደለችኝ እኮ እናንተ፣ ወይ ጉድ! እንዶ ቤቱ እንዴ ለየለት፣ የብድ መጠራቀሚያ ሆነ። እንዴት ነው ደግሞ? ያሳመመችኝ ብሪቱ ናት ብሔሪ የሆነችው ወይስ ብሔሪ ናት ብሪቱ? ወይ ጉድ! አይታዲዮስ እንዶ ማታመጣብኝ ነገር የለ ወይ ዘንድሮ ግን ምን አድርጌሽ ነው እንደዚህ ጥርቅም አድርገሽ የዘጋሽ? እኮ አንተን ልዘጋ ሊያውም ጥርቅም ነው። በጣም ይቅርታ። ምስክር ቤትን ሳላጸዳል ምግብም ሳልሰራል ለቀረው አይደል። ረረረረ የቤቴንስ ጉድ ተይው። ማለት ምን ነው ችግር አለ እንዴ? እኔ የምልህ ሠራተኛዋ ግን ያማታል እንዴ? ይሁን የዘለለባትማ ችንጋል ጣባለች እኮ። እብድ ናት። ደግሞ አንተን ምን አድርጋክ ነው ለነገሩ ቀድሜ ነቅቼ ባቸው እንጂ እነሱማ ትልቅ ሴራ ነበር ያሴሩብኝ። ያሴሩብኝ? ስለ ታዲዮስ ብቻ ነው እያወሮሽ ያሉት። ዛሬማ ጠባለች። እኔን እንድታማልለኝ። ምን እንድታማልለኝ? በነገር እንድታባብለኝ ልኮብኝ ነበረ። ምን ልኮብኝ? ፈቶ ለቆብኝ ይሻላል። ምን? በእሱ ቤት እኮ እኔና አንቺ ማጣላቱ። ቆይ ግን እሱ መቼ ማርፎ አይቀመጥም ማለት ነው? ለነገሩ እኛ ስመቻ አረፍንለት። ዝም በላቸው። በቅርቡ ለሁለቱም ዋጋቸውን እንሰጣቸዋለን። ደግሞ ከማዘርጋ ምን እያሴራችሁ? አሁንስ ብቻዬን ነኝ። ግን እታለም ደግሞ ማወቁ አይቀርም። እንደዚህ ከፍ ዝቅ እያደረገችኝማ አብራኝ እዚህ ቤት ውስጥ አትኖራት። ምን ቆይ ይሄ ምን ማለት ነው? ለጊዜው ይሄን ያህል ካወክ ይበቃል። ገንዘብ ከሆነ ችግር እኔ ልሰጥሽ እችላለሁ ብዬሽ ነበር እኮ። እድሜ ለእታለም እኔ መቼም የገንዘብ ችግር ኖሮብኝ አያውቅም። እና ምን አስበሽ ነው ካልጠፋ የቤት እመቤትነት ሰራተኛ መሆን የመረጥሽ ያላሰብኩትን እንዳስብ ያደረገችኝ ያችን ማትረባ ሴት ናታ። እንደዚህ እንዳዋረደችኝ ደግሞ አለቃት። እሺ። ምን አድርገሽላቸው ነው? እባክሽ የውጭዎቹም ውስጦችም ሰርቱና ሰርቱና እያሉሽ ያሉት አልገባኝም። ቆይ ግን ከኔ ጋ ያለሽ ችግር ምንድን ነው? አንቺ አፍሽን ዝጌሽ። ቆይ ግን እኔ የምለው ታዲ ግን ምንሽን አይቶ ነው የቀረበሽ? ለሰራተኝነት ራሱ እኮ በቂ አደለሽ። መቼም ከንዳንቺ አይነቱ ተለጣፊ አስር እጅ ሰራተኛ ይሻላል። ቢያንስ እሷ ሰርታ ስለምታደርግ ትልቅ ክብር አላት። ይኸውልሽ ልንገርሽ አይደል፣ የሰራተኛ ያህል እንኳን ክብር የለሽም። ደግሞ አንድ ነገር ልንገርሽ ታዲ፣ ያ ሁሉ ነገር እያደረገ ያለው አንቺን ለማስቀናት አይደለም። እሺ፣ አጉል ከጓደኛ ጋር እል ስለተጋባ ነው። ገባሽ? የምር ግን እንደዚህ ብለሽ ነው የምታስቢ ማለት ነው? እና እንዴት እንዳስፈልገሽ ነው እባክሽ። ጭራሽ ባሌን በአንቺ እንድጠረጥረው ነው ልሽ? ከተራ ሰራተኛ ጋር ከምጠረጥለው ሞቴን እመርጣለሁ። ሞቴን። እርግጠኛ ነሽ? ባልሽን ከሰራተኛ ጋር ካየሽው፣ ራስሽን ታጠፊያለሽ? ምነው የኔ ቆንጆ ድጋሚ ሰራተኛ ሆነች ለመግባት አስብሽ እንዴ? ግድ የለም ራስሽን ከምታጠፊ አንቺ ከዚህ ቤት ብጠፊ ብቻ ለእኔ በቂ ነው። እንግዲህ ከዚህ በኋላ እኔ አንቺ ሰራተኛ ነኝ፣ ስለዚህ የፈለግሽን ልታዥኝ ትችያለሽ ማለት ነው። እና ምን ላድርግልሽ? መኝታ ቤትሽ ገብቻ አልጋሽን ላንጠፍ ወይስ የኔ ቆንጆ? ሀሳብሽ ገብቶኛል አንድ ነገር በደንብ አዳምጪኝ። ባሌ ከዚህ በኋላ በእንጨትም አይነካሽም። እሺ፣ በእንጨትም ቆይ አብደሻል እንዴ? የምን አጉልል መገባት ነው። ዛሬ ብቻ አይደለም፣ ምስክር ባገኘችኝ አጋጣሚ ሳትዘልፈኝና ሞራሌን ሳትነካኝ አልፋኝ አታውቅም። ቆይ እሺ፣ እኔ ከዚህ በላይ ምን ልሁንላት? ባሌን ቤቴን፣ ነጠቀችኝ። እሺ፣ እኔ ምን ላርጋት ከዚህ በላይ እሱ። አልነጠቀችሽም፣ እራሱ ነው በቃኝ ብሎ የሄደው። ይኸውልሽ ፍርቱና፣ እባክሽ ተረጋጊ። አሁን የጀመርሽው መንገድ አያዋጣሽም። እሷን ጭራስ አላስብቀል። ምንም ምንም፣ መተው የሚባል ነገር የለም። ይሄ ነገር በጣም እየተደጋገመ ቢያሰለችሽም፣ ግን አሁንም ደግሜ ልጠይቅሽ። ታዲያ ስንት ታፈቅረዋለሽ? እንዴ ምናልባት በዚህ ውሳኔ የሚቀጣው እሱም ሊሆን ይችላል። መልስሽ ግልጽ አይደለም። ውስጥ አትገባም? ቡና አላፈላ ነበር? አሁንም ጥያቄን እየሸሸሽ ይመስለኛል። አላፈቅረውም፣ ግን ደግሞ ልቤን አላምነውም። ጠባለች እንኳን በቅማ እንደዚህ ጢባ ጢቤ ትጫወትብኝ። ለነገሩ ምን ታረግ እያስጠቃኝ ያለው ባሬ ነው። ልቲ ነው ምንም ችግር የለውም። በቅርቡ አዲስ ሰራተኛ ስለምትመጣ ጠባለች እናባራታለን። ብቻ አዲሷ ሰራተኛ ፍርቱና እንዳትሆን በምን አወቅሽ? ስለዚህ እንደፎከረችው ልታረገው ነው ማለት ነው። ምንድን ነው የምታደርጊው? ቆይ ከፍርቱና ጋር ምን አውርታችሁ ነው? ሆም ሆን ብላ አንተን ለማጥመድ ብላ ነው ይህንን የሰራተኛ ጨዋታ ያመጣችሁ። እራሷ ናት እንደዚህ ብላ ነገረችሽ? እና ምን ነው ደስ አለ መሽ? ደስ አለኝ ድጋሚ ሰራተኛዬ በመሆኗ ደስ አላለኝም እያልከኝ ነው። በእርግጥ እኮ። አረ እስኪ ልጨርስ ባክሽ። በእርግጥ ያልኩት የምትሰራው ምግብ ናፍቆኛል። አዎ እምታነጥፈው አልጋስ አልናፈቀህም? አልጋ ላይ ምን ወሰደሽ? እራሱ ናት እንጂ አልጋዬ ልትወርስብኝ የቋመጠችው። አይ አይ፣ ይቅርብኝ። ሌላ ሰራተኛ ብንፈልግ ይሻለናል። ብቻ ከፍርቱና ጠርጥረሽኝ እንዳይሆን በፍርቱና ሳይሆን በሰራተኛ ነው የጠረጠርኩ። እሱን ማ በጠባለሽ ልትፈትኝ ስት ያወቅኩ ብሽኮ እርግጠኛ ነኝ። በፍርቱና በፈትን ኑሮ አታልፍም ነበር አይደል? እንዴት ነው ስራውን ለመርሹ እንዴ? ይቅርታ አርግልኝና ምስክር፣ አለቃው ግን ትንሽ ባለጌ ነገር ነው። አረባክሽ ያኔ ታዲዮስ ሲነግረኝ እዛ ድርጅት ውስጥ እንዳልቀጠር ፈልጎ መስሎኝ ነበር። ግን አሁን ላይ ሳስበው የተናገረው ነገር ትክክል ነው። አረ እባክሽ አለቃው በጣም ነው እንዲያስቸገርሽ። አረ የሆነ ዋልጌ ነገር ነው። እኔ አንተም ብዬ ነው እንጂ ዛሬውኑ ለቅቄ ቦታ በጣም ደስ ይለኝ ነበር። ይህን ያላማሮሽ ምስክር፣ ይኸውልህ ከቢሮ እንደወጣ እንኳን አይፈቅድልኝም። በዛ ላይ ደግሞ በዚያ ላይ ቆይ ምን ስራ ውን ትቶ እኔም መጎነታተል ያበዛል። ቆይ ግን እውነት ሚስትና ልጅ አለሁ። ይኸውልሽ፣ እንደውም ከዛሬ በኋላ ስራ አቁመሻል። እንዴ ቆይ ለሱ ሲባል እዛ ድርጅቱ ውስጥ ሴት ሰራተኛ አይቀጠር እንዴ? አበዛውንስ ግን ደግሞ የግድ ሌላ ስራ ፈልጌ መግባት አለብኝ። ለእሱ አታስቢ፣ እኔ አፈላለግሻለሁ። እስከዛ ደግሞ የሚቸግርሽ ነገር ካለ እኔ ያለው። በስንቶ አንተን አስቸግሬ ይችላለሁን? የእውነት እኔ አንተን ውለታ መክፈል አልችልም። ፈጣሪ ይክፈልግ። ስንቴ ነው እንደዚህ አትበኝ የምልሽ። እንደዚህ ስትኝ ያራቅሽኛል ነው የሚሰማኝ። እባክሽ እንደዚህ አትበኝ። ይልቅ ቤት ውስጥ የሚያስቸግርሽ ሰው አለ እንዴ? ስለ ታዲዮስ ነው እያወራክ ያለው አሁን? የሚያስቸግርሻል። ቀድሞውኑ እኔ ፊት ሰጠው አደለም። ሰው የራሱን ህይወት መርጦ ከሄደ በኋላ ምንድን ነው የሰው ህይወት መበጥበጥ? ኔ ነገር ምንም ሊገባኝ አልቻለም። እንቁቅልሽ እየሆነብኝ ነው። የቱ ነገር ማለት? ታዲዮስ ላንቺ ያለው ፍቅር እውነተኛ ፍቅር ይሁን እል ይሁን፣ ምንም ሊገባኝ አልቻለም። እኔስ ፊዚክስ የሆነብኝ ጥያቄ እሱ አይደል? ወይኔ ሰዎች ለፈተና እንኳን የማልበቃ ከንዱ ሴት ልሆን አይብሪቱም። አሁን ከአንቺ ፊት የኔ ቂጥ አይሻልም? ወይኔ፣ ግን ምን ሆኜ ነው ብልግና ሳውራ? ደግሞ ሰው ቢሰማኝስ? ለነገሩ ይስማኛል፣ እኔ ማን ይሰማኛል? እኔ ነኝ እንጂ የምሰማቸው ማን ነው የሚኖር? አይሰማም። ወይኔ ጠቡ ቀጥ ያልገባ ነገር፣ እናታችሁ ሊሰማኝ አልቻለም እኮ እንዲ። ቆይ አንቺ የፍርቱና እዚህ ቤት መመለስ ምንድን ነው ያንጨረጨረሽ? መቼም ቀንቺ እንደሆነ በደንብ ገብቶሻል። አንቺ ማለት ለኔ አንደኛዬ ነሽ፣ ከምራህ ነው። እን አንደኛ ነው። አንደኛዬ ባትሆኝ ኖሮ እስካሁን እዚህ ቤት እንዴት ትቆይ ነበረ? እሺ

አይትዬ እርስን በመታወቂያ ስሙ አጠራት። ከታዲ ጋር ያወራችሁትን በሙሉ ሰምቻችኋለሁ። ምን ምን ምን ምን አወራን? መቼ አወራን? ማለቴ እኔ አልገባኝም። ቆይ ምንድነው የሰሙት? ረጋቤ ለሁለት ሆናችሁ ምስክር ላይ ያሴራችሁትን ሴራ ሰምቻለሁ ወይ ትዬ ብቻ አርሶም ሄዶ መለጠፍ ለምደውበት እንዳይሆን ማለቴ፣ በር ስር መለጠፍ። እኔ አለሁ አይደል? እንደ የሰው ግቢ እንኳን ሳይ በየሱቁ በር ባገኘው ቁጥር ሄጄ ተለጠፊ ተለጠፊ የሚለኝ አረ፣ የታክሲ በር ራሱ ሳገኝ ሄጄ ጆሮ ልጥፍ ይላል። ክፉ አመል ነው። ትዬ ተው፣ እውነት መጀመሪያ ኔ የምልሽን ብታዳምጭ ይሻል። ይሄ ጉዳይ እዚህ ቤት የመቆየትሽን እድል የሚወስነው ነው ይሆናል። አይ፣ እንደዛ ከሆነማ ሁለቱም ጆሮ ሴራችሁን መቀልበስ እፈልጋለሁ። የምን ሴራ ምስክር? እትዬ ግን አሁንም እኮ ታዲ ፍርቱና ላይ ኃይለኛ ፉንቃ እንዳለበት ነው የሚያስታውቀው። እንደዛ ካልሆነ ታዲያ ይሄ ምስኪን ምስክርን እግር በእግር ለመከታተል ምን አስፈለገ? አንቺ ማንሽና ነው ለምስክር አዛኝ የሆንሽው? ይቅርታ እትዬ፣ ያው እኔ እኮ ባልወልዶትም አደርሶታለሁ። ምን ማለቴ ያው ባይወልዱኝም ያደርሱኛል። እኔም ልጆት ነኝ፣ ታዛዥ ነኝ ለእርሶ፣ በቃ ጥሩ ሰው ነኝ፣ አዛኝ ነኝ ለሰው፣ ወዳጆት ነኝ ለማለት ነው። ይሄ ሴራ ለታዲ ብቻ ሳይሆን ለእኔም ቆንጆ ቆንጆ አጋጣሚ ነው። ምክንያቱም ምስክርና ፍርቱናን ሳጣላቸው ያው ምስዬ አማራጭ አጥቶ ወደ እኔ ይመጣል ማለት ነው። ስለዚህ አንቺ ባጣቆየኝ ነሽ ማለት ነው። ኧረ ትዬ አቶም አማራጭ አቶም በመጣ ብቻ ይምጣልኝ። ለማንኛውም የኔ እቅድ ለየት ያለ ነው። ምናልባት እቅዴን ስነግርሽ ልደነግጭ ትችያለሽ፣ ግን ይሄ ሊሆን ግድ ነው። ምንድን ነው ትዬ? ወይ ነው ጉዴ፣ ልቤ ክብልል እያለ ነው። ይኸው ከአሁኑ ድፉ ድፉ ድፉ እያለ ነው። እነግርሻለሁ፣ አትቸኩይ ግድ የለም ግድ የለም፣ እትዬ እቸኩላለሁ። አረ ቶሎ ይንገሩኝ። እኔ ወሬ ከቆየ ሆዴን ቁርጠት ወደታች ወደታች ነው የሚልኝ። ይንገሩኝ እትዬ ፈጠን አድርጉት። ያቺ ቤሪ መቼም ከዚህ እቅዴ ማምለጥ የምትችል አይመስለኝም። እመኚኝ፣ ከዚህ ቤት ጨርቋን ይዛ ሳይሆን ጨርቋን ጥላ ነው የምትሄደው። አይ እትዬ፣ ምን እሷ ጨርቋን ትጥላለች? በቁማ እንደዚህ ጨርቋን የጣለች አለች እንዴ? ራቁቷን እኮ ነው የምትሄደው። እባክሽ ተይኝ፣ አንቺ ሴትዮ እንደው ይንደው ቀጥቅጣ ገደለችኝ እኮ። አይ ጠባለች፣ ወይ ጉድ! እነግርሻለሁ ብዬ ሳል ነገርሽት፣ አለ ሰራተኛቸው። ሆንኩ እኮ ምን? ስለዚህ ጠባለች ያለችው ትክክል ነበር ማለት ነው። እንግዲህ እኔና ቤሪ ስንወራረድ ሰምታ መሆን አለበት። ደግሞ አንቺና ቤሪ ምን ብላችሁ ነው የተወራረዳችሁት? ብቻ እኔ ያሰብኩትን እንዳይሆን። ምን አስበሽ ነው? መጀመሪያ አንቺ ያሰብሽውን ባውቅ አይሻልም? ምናልባት ግምቴ ትክክል ካልሆነ ብዬ ነው። ቤሪ አሁንም እኔን ገረድ ብላ መሳደቧን አላቆመችም። ስለዚህ ገረድ ማለት ምን እንደሆነ በተግባር ልታሳያት ነው ማለት ነው። ምናልባት ሰሞኑን ድል በድል ሆንን። በእኛ የምን ድል? የኔን እንኳን ሙያ በልብ ነው በሚለው። ያ ደግሞ ምን አሲረሽ ነው? ታለም፣ ምራቴን በእጄ ሳላስገባ ማሴሬን እተዋለሁ ብለሽ ነው? እኔ እኮ ይህን ነገር የማደርገው እልህ ስለያዘኝ ብቻ ነው። የእኔ ከረፈፍ እልህ ስለያዘው አይደለ የማይደረገውን ነገር እያደረገ ያለው። ግን በሁለታችሁ እልህ መሀል ያለው ሚስጥር ነው። የምን ሚስጥር? ሚስጥር ዝም ብሎ ይነገራል እንዴ? ታዲያ አመሻሽ ላይ ወተት መጠጣት ለምዶ ነበር። እሱን እንዳትረሽበት። አታስቢ፣ አረሳው። ያቺ ቀልበ ቢስ ወዴት ሄዳ ነው? አላየኋትም። እሷን መቼ? ማታ ማታ ትገኛለች። አይ እንደዛ ከሆነ ማምሸቷ ጥሩ ነው። ማምሸቷ ነው ጥሩ ወዲ ነው። በቃ ስራ አላስፈታሽ አይታለም እኔ ማስበው ሌላ አንቺ ምታልሚው ሌላ። እንደዚህ ተሰድቤማ አልቀራትም። ደግሞ ምን እያደረግሽ ነው ለሰውየው? እሩ፣ ጥሩ ጠረንድ ሸት፣ ቆንጆ ጠረንድ ሸት ሎሽን እየተቀባባው ነው። በይ አሁን ሂጅና ፍርቱና አሳታይሽ ውሃ ውስጥ እንቅልፍ ግኝም ጨምሪ። እትዬ፣ ነገርዮ ሊሆን ነው ማለት ነው? የቱ ነገርዮ? እዚህ በምናረገው ነገር ቤሪ ንቅል ጭልል ብላ ከዚህ ቤት ከወጣች እርሶ የሚያረጉ የምታረግልኝን ነገር አያቁትም። አታቂውም አድል? እኔም አላውቀውም። አዎ አታውቂ እኮ አላውቀውም። ግን እኮ ባውቀው ደስ ይለኝ ነበር። ማለቴ እትዬ ያው እኔ ቤተሰብ ሆኜ የለ። በይ አሁን መቀባጠሩን ተይና ፍርቱና ሳታይሽ ቶሎ በይ። አደራሽን ታዲያ እንደው እባክሽ ሁሉ ነገር በጥንቃቄ እንዲሆን እሺ። እኔ ትዬ ግን ቆይ የኪችን ያለውን ነገር ነው፣ መኝታ ቤት ያለውን ነገር ነው የምጠነቀቀው። ቆይ ከአንቺ ጋር እንዴት ነው ተግባብቶ መኖር የሚቻለው? አስከፋሽ? እንዴት አለምዬ? እታለምዬ እንዳትኝ። እኔ ምራቴ ብቻ ታለምዬ ስትለኝ ነው ደስ የሚለኝ። ከዚህ በኋላ ታለምዬ እንዳትኝ እሺ? ታለምዬ። እንዴ ነገርኩሽ እኮ። እሺ እሺ እሺ በፊት እራት ከመብላት በፊት ወተት ጠጣ ነበር። እንትን እንግዲህ በፊት ምን እንደምፈልግ አረሳሽው ማለት ነው። ሚስት እስካሁን አልገባችም እንዴ? ምን ነው? መኝታ ቤት ስታገኝሽ እንዳትቆጣሽ ፈራሽ እንዴ? አርፈ ወተትህን ጠጣ። አለቃሽ እንደዚህ ነው ምታናግረው? ምን ነው? ገና በአንድ ቀን ልታባርረኝ ነው እንዴ